ጸጋ ይብዛላችሁ የተወደዳችሁ፣ ይህ የመጽሐፍ ቅዱስ ንባብ ቤተሰቦቻችን ይህ የመጽሐፍ ቅዱስ ንባብ ጉዟችን ነው። ትላንትና 49ኛ ቀናችን ላይ ኦሪዘ ሁልቁን አጠናቀናል። ዛሬ ደግሞ በሃምሳኛ ቀናችን አምስተኛው መጽሐፍ የሆነውን ኦሪዘ ዳግምን እንጀምራለን። መስከረም አንድ ዘፍጥረት አንድ ጳጉሜ አምስት ራዕይ ሀያ ሁለት ብለን የጀመርነው ጉዞ እዚህ ጋር ደርሷል። እንግዲህ ዛሬ ኦሪዘ ዳግም ከምዕራፍ አንድ እስከ ሶስት ድረስ ያለውን አነባለሁኝ። አብረን እናንብብ። በጌታ በኢየሱስ ስም ኦሪዘ ዳግም ምዕራፍ አንድን አነባለሁ። በዮርዳኖስ ማዶ በምድረ በዳ በአረባ ውስጥ በኤርትራ ባህር ፊት ለፊት በፋራን በፌጦልም በላባንም በሐጼሮትም በዲዛባሃም መካከል ሳሉ ሙሴ ለእስራኤል ልጆች የነገራቸው ቃል ይህ ነው። በሴር ተራራ መንገድ ከኮሬ እስከ ቃዲስ በርኔ ድረስ የ11 ቀን መንገድ ነው። በአርባኛው ዓመት በ11ኛው ወር ከወሩም በመጀመሪያው ቀን ሙሴ በሐሴቦን ተቀምጦ የነበረውን የአሞራውያንን ንጉሥ ሴዮንን በአስታሮትና በኤድራ ተቀምጦ የነበረውን የባሳንን ንጉሥ አግን ከመታ በኋላ እግዚአብሔር ስለ እነርሱ ያዘዘውን ሁሉ ለእስራኤል ልጆች ነገራቸው። በዮርዳኖስ ማዶ በሞዓብ ምድር ሙሴ እንዲህ ብሎ ይህችን ሕግ ይገልጥ ጀመረ። አምላካችን እግዚአብሔር በኮሬብ እንዲህ ብሎ ተናገረን፦ በዚህ ተራራ የተቀመጣችሁት በቃ ተመልሳችሁ ተጓዙ። ወደ ተራራማው ወደ አሞራውያን ሀገር፣ ወደ ድንበሮቹም ሁሉ በአረባም በደጋውም በቆላውም በደቡቡም በባህርም ዳር ወዳሉ ወደ ከነዓናውያን ምድር፣ ወደ ሊባኖስ፣ እስከ ታላቁ ወንዝም እስከ ኤፍራጥስ ድረስ ሂዱ። እነሆ ምድሪቱን በፊታችሁ አድርጌያለሁ፤ ግቡ። እግዚአብሔር ለእነርሱ ከእነርሱም በኋላ ለዘራቸው ይሰጣት ዘንድ ለአባቶቻችሁ ለአብርሃምና ለይስሐቅ ለያዕቆብም የማለላቸውን ምድር ወረሱ በዚያም ዘመን እንዲህ ብዬ ተናገርኳችሁ እኔ ብቻዬን ልሸከማችሁ አልችልም አምላካችሁ እግዚአብሔር አብዝቷችኋል እነሆም እናንተ ዛሬ እንደ ሰማይ ከዋክብት ብዛት ናችሁ የአባቶቻችሁ አምላክ እግዚአብሔር በዚህ ቁጥር ላይ እልፍ አላፋትን ይጨምር እንደተናገራችሁም ይባርካችሁ እኔ ብቻዬን ድካማችሁን፣ ሸክማችሁን፣ ክርክራችሁን የምሸከም ዘንድ እንዴት እችላለሁ? ከእናንተ ከየነገዳችሁ ጥበበኞች፣ አስተዋዮችም አዋቂዎችም የሆኑ ሰዎችን ምረጡ፣ እኔም በላያችሁ አለቆች አደርጋቸዋለሁ። እናንተም እናደርገው ዘንድ የተናገርከው ይህ ነገር መልካም ነው ብላችሁ መለሳችሁልኝ። ጥበበኞችና አዋቂዎች የሆኑትን የነገዶቻችሁን አለቆች መረጥኩኝ። በእናንተም ላይ አለቆች የሻለቆችም የመቶ አለቆችም የአምሳ አለቆችም የአስር አለቆችም ገዢዎችም በየነገዶቻቸው አደረኳቸው። በዚያን ጊዜም የወንድሞቻችሁን ነገር ስሙ፣ በሰውና በወንድሙ ከእርሱም ጋር ባለው መጻተኛ መካከል በጽድቅ ፍረዱ። በፍርድም አድሎ አታድርጉ፣ ታላቁን እንደምትሰሙ ታናሹንም እንዲሁ ስሙ፣ ለእግዚአብሔር ነውና ከሰው ፊት አትፍሩ። ከነገርም አንድ ነገር ቢከብዳችሁ እርሱን ወደ እኔ አምጡት፣ እኔም እሰማዋለሁ ብዬ ፈራጆቻችሁን አዘዝኳቸው። በዚያን ጊዜም ልታደርጉት የሚገባችሁን ነገር ሁሉ አዘዝኳችሁ። ከኮሬብም ተጓዝን አምላካችን እግዚአብሔር እንዳዘዘን በታላቁ እጅግም በሚያስፈራ በዛ ባያችሁት ምድረ በዳ ሁሉ በኩል በተራራማው በአሞራውያን መንገድ ሄድን፣ ወደ ቃዴስ በርኔ መጣን። እኔም አምላካችን እግዚአብሔር ወደሚሰጠን ወደ ተራራማው ሀገር ወደ አሞራውያን ሀገር መጣችሁ። እነሆ አምላክህ እግዚአብሔር ምድሪቱን በፊቱ አድርጓል። የአባቶቻችሁ አምላክ እግዚአብሔር እንዳለህ ውጣ ውረሳት አትፍራ፣ አትደንግጥም አልኳችሁ። እናንተም ሁላችሁ ወደ እኔ ቀርባችሁ ምድሪቱን እንዲጎበኙልንና እንወጣበት ዘንድ የሚገባንን የመንገዱንና የምንገባባቸውን እነዚያን ከተሞች ወሬ ተመልሰው እንዲነግሩን በፊታችን ሰዎች እንስደድ አላችሁኝ። ያ ነገር ደስ አሰኘኝ። ከእናንተም አስራ ሁለት ሰው መረጥኩኝ። ከየነገዱም ሁሉ አንድ አንድ ሰው ነበረ። ሄዱም ወደ ተራራማውም ወጡ። ወደ ኤሽኮልም ሸለቆ መጥተው ጎበኟት። ከምድሪቱን ፍሬ በጃቸው ወሰዱ፣ ወደ እኛም ይዘውት መጡ። አምላካችን እግዚአብሔር የሚሰጠን ምድር መልካም ናት ብለው አወሩልን። በአምላካችሁ በእግዚአብሔር ትእዛዝ ላይ አመፃችሁ፣ እንጂ ወደ እርሷ መውጣትን እንቢ አላችሁ። በድንኳናችሁም ውስጥ እንዲህ እያላችሁ አጉረመረማችሁ። እግዚአብሔር ስለጠላን እንዲያጠፋን በአሞራውያን እጅ አሳልፎ የሰጠን ዘንድ ከግብጽ ምድር አወጣን ወዴት እንወጣለን? ህዝቡ ብዙ ነው፣ ቁመቱም ከኛ ይረዝማል፣ ከተሞቹም ታላላቆች የተመሸጉም እስከ ሰማይ የደረሱ ናቸው፣ የዔናቅንም ልጆች ደግሞ በዚያ አየናቸው፣ ብለው ወንድሞቻችን ልባችንን አስፈሩት። እኔም አልኳችሁ፣ አትደንግጡ፣ ከእነርሱም አትፍሩ። በፊታችሁ የሚሄደው አምላካችሁ እግዚአብሔር እናንተ ስታዩ፣ በግብጽና በምድረ በዳ እንዳደረገላችሁ ሁሉ ስለ እናንተ ይዋጋል፣ ወደዚህም ስፍራ እስክትመጡ ድረስ በሄዳችሁበት መንገድ ሁሉ ሰው ልጁን እንዲሸከም አምላክህ እግዚአብሔር እንደተሸከመህ አንተ አይተሃል። ዳሩ ግን ለሰፈራችሁ የሚገባውን ስፍራ እንዲፈልግላችሁ ትሄዱበት ዘንድ የሚገባውን መንገድ እንዲያሳያችሁ ሌሊት በእሳት ቀን በደመና በፊታችሁ በመንገድ ሲሄድ የነበረውን አምላካችሁን እግዚአብሔርን በዚህ ነገር አላመናችሁትም። እግዚአብሔርም የቃላችሁን ድምፅ ሰምቶ ተቆጣ። ለአባቶቻችሁ እሰጣት ዘንድ የማልኩላቸውን መልካሚቱን ምድር ከእነዚህ ሰዎች ከዚህ ክፉ ትውልድ ማንም አያይም፣ ከዮፎኒ ልጅ ከካሌብ በቀር። እርሱ ግን ያያታል፣ እግዚአብሔርን ፈጽሞ ተከትሏልና የረገጣትን ምድር ለእርሱ ለልጆቹም እሰጣለሁ ብሎ ማለ። እግዚአብሔርም ደግሞ በእናንተ ምክንያት በእኔ ተቆጣ፣ እንዲህም አለ፦ አንተ ደግሞ ወደዚያ አትገባም በፊትህ የሚቆም የነዌ ልጅ እያሱ እርሱ ወደዚያ ይገባል፣ እርሱ ለእስራኤል ምድሪቱን ያወርሳልና፣ አደፋፍረው። ደግሞም ለምርኮ ይሆናሉ ያላችኋቸው ሕጻናቶቻችሁ ዛሬም መልካሙን ከክፉ መለየት የማይችሉ ልጆቻችሁ፣ እነርሱ ወደዚያ ይገባሉ። ምድሪቱንም ለእነርሱ ሰጣለሁ፣ ይወርሷታልም። እናንተ ግን ተመልሳችሁ በኤርትራ ባህር መንገድ ወደ ምድረ በዳ ሂዱ። እናንተም እግዚአብሔርን በድለናል፣ አምላካችን እግዚአብሔር እንዳዘዘን ሁሉ እንወጣለን እንዋጋማለን ብላችሁ መለሳችሁልኝ። ከእናንተም ሰው ሁሉ የጦር መሳሪያ የያዘ፣ ወደ ተራራማውም ሀገር መውጣትን አቀለላችሁት። እግዚአብሔርም እኔ በእናንተ መካከል አይደለሁምና በጠላቶቻችሁ ፊት እንዳትወድቁ አትውጡ አትዋጉም በላቸው አለኝ። እኔም ተናገርኳችሁ፣ እናንተ ግን በእግዚአብሔር ትእዛዝ ላይ አመጻችሁ እንጂ አልሰማችሁም። በትዕቢታችሁም ወደ ተራራማው ሀገር ወጣችሁ። በዚያም በተራራማው ሀገር ይኖሩ የነበሩ አሞራውያን መጥተው ተጋጠሟችሁ፣ ንብ እንደምታሳድድም አሳደዷችሁ፣ እስከ ሄርማም ድረስ በሴይር መቷችሁ። ተመልሳችሁም በእግዚአብሔር ፊት አለቀሳችሁ፣ እግዚአብሔር ግን ድምፃችሁን አልሰማም ወደ እናንተም አላዳመጠም። እንደተቀመጣችሁበትም ዘመን መጠን በቃዴስ ብዙ ቀን ተቀመጣችሁ። ምዕራፍ ሁለት እግዚአብሔርም እንዳለኝ ተመልሰን በኤርትራ ባህር መንገድ ወደ ምድረ በዳ ሄድን። የሴርንም ተራራ ብዙ ቀን ዞርን። እግዚአብሔርም እንዲህ ብሎ ተናገረኝ። ይህን ተራራ መዞር ይበቃችኋል፣ ተመልሳችሁ ወደ ሰሜን ሂዱ። ሕዝቡንም እንዲህ ብለህ እዘዛቸው፣ በሴር ላይ በተቀመጡት በወንድሞቻችሁ በኤሳው ልጆች አገር ታልፋላችሁ። እነርሱም ይፈሯችኋል። እንግዲህ እጅግ ተጠንቀቁ። የሴርን ተራራ ለኤሳው ርስት አድርጌ ስለሰጠው እኔ ከምድራቸው የጫማ መርገጫ ታህል እንኳን አልሰጣችሁምና፣ አትጣሏቸው ከእነርሱ በገንዘብ ምግብ ገዝታችሁ ትበላላችሁ። ውሃም ደግሞ በገንዘብ ገዝታችሁ ትጠጣላችሁ። አምላክህ እግዚአብሔር የእጅህን ስራ ሁሉ ባርኮ ልሃል ና በዚህ በታላቅ ምድረ በዳ መሄድህን አውቋልና በዚህ አርባ ዓመት ውስጥ አምላክህ እግዚአብሔር ከአንተ ጋር ነበረ፣ አንዳችም አላጣህም። በሴርም ከተቀመጡት ከወንድሞቻችን ከኤሳው ልጆች በአረባ መንገድ ከኤላትና ከኤፂዮን ጋብር አለፍን። ተመልሰንም በሞአብ ምድረ በዳ መንገድ አለፍን። እግዚአብሔርም አለኝ። እኔ ኤርን ለሎጥ ልጆች ርስት አድርጌ ስለሰጠው ከምድሩ ርስት አልሰጣችሁምና ሞዓብን አትጣላ፣ በሰልፍም አትውጋቸው። አስቀድሞ ታላቅና ብዙ ሕዝብ እንደ ኤናቅም ልጆች በቁመት የረዘሙ ኤሚማውያን በዚያ ይቀምጡ ነበረ። እነርሱም ደግሞ እንደ ኤናቅ ልጆች ራፋይም ይባሉ ነበረ፣ ሞዓባውያን ግን ኤሚም ይሏቸዋል። ሆራውያን ደግሞ አስቀድሞ በሴር ላይ ተቀምጠው ነበረ። የኢሳው ልጆች ግን አሳደዷቸው። እግዚአብሔር በሰጠው በርስቱ ምድር እስራኤል እንዳደረገ ከፊታቸው አጠፏቸው በስፍራቸውም ተቀመጡ። እግዚአብሔርም ተነሱ የዘሬድንም ፈፋ ተሻገሩ፣ አለ የዘሬድንም ፈፋ ተሻገርን። የዘሬድን ፈፋ እስከተሻገርንበት ድረስ እግዚአብሔር እንደማለባቸው የሰልፈኞች ትውልድ ሁሉ ከሰፈሩ መካከል እስከጠፉ ድረስ ከቃዲስ በርኒ የተጓዝንበት ዘመን 38 ዓመት ሆነ። ከሰፈሩ መካከል ተቆርጠው እስኪጠፉ ድረስ የእግዚአብሔር እጅ በላያቸው ነበረ። እንዲህም ሆነ ሰልፈኞቹ ከጠፉ ከሕዝቡ መካከል ከሞቱ በኋላ እግዚአብሔር እንዲህ ብሎ ተናገረኝ። አንተ ዛሬ የሞአብን ዳርቻ ኤርን ታልፋለህ ለሎጥም ልጆች ርስት አድርጌ ስለሰጠው ከአሞን ልጆች ምድር ርስት አልሰጥህምና በአሞን ልጆች አቅራቢያ ስትደርስ አትጣላቸው፣ አትውጋቸውም። ያም ደግሞ የራፋይ ምድር ተብሎ ተቆጠረ። ራፋይምም አስቀድሞ በዚያ ተቀምጠው ነበረ። አሞናውያን ግን ዘምዙማውያን ብለው ይጠሯቸዋል። ታላቅና ብዙም ሕዝብ እንደ ኤናቅም ልጆች ቁመታቸው የረዘመ ነበሩ። እግዚአብሔርም ከፊታቸው አጠፋቸው፣ እነርሱንም አሳደው በስፍራቸው ተቀመጡ። ሆራውያንን ከፊታቸው አጥፍቶ በሴር ለተቀመጡት ለኤሳው ልጆች እንዳደረገ እንዲሁ ለእነርሱ አደረገ። እነርሱንም አሳደው በስፍራቸው እስከዛሬ ድረስ ተቀመጡ። እስከ ጋዛም ድረስ በመንደሮች ተቀምጠው የነበሩትን ኤዋውያንን ከከፍቶር የወጡ ከፍቶራውያንን አጠፏቸው፣ በስፍራቸውም ተቀመጡ። ደግሞ ማለት ተነስታችሁ ሂዱ፣ ያርኖንንም ሸለቆ ተሻገሩ። እነሆ አሞራዊውን የሐሴቦንን ንጉስ ሲሆንን ምድሩንም በእጅህ አሳልፌ ሰጥቼሃለሁ። እርሷን በመውረስ ጀምር፣ ከርሱም ጋር ተዋጋ። ከሰማይ በታች ባሉ አህዛብ ሁሉ ላይ ማስደንገጥህንና ማስፈራትህን እሰድ ዘንድ ዛሬ እጀምራለሁ። ወሬህን በሰሙ ጊዜ በፊት ይንቀጠቀጣሉ፣ ድንጋጤም ይይዛቸዋል። ከቀደሞትም ምድረ በዳ የሰላምን ቃል ይነግሩት ዘንድ ወደ ሐሴቦን ንጉስ ወደ ሴዮን እንዲህ ብዬ መልእክተኞችን ላኩኝ። በሀገርህ ላይ ልለፍ፣ በአውራ ጎዳናህ ይሄዳለሁ፣ ወደ ቀኝም ወደ ግራም አልተላለፈም። የምበላውን ምግብ በገንዘብ ሽጥልኝ፣ የምጠጣውን ውሃ በገንዘብ ስጠኝ። በሴር የተቀመጡ የኤሳው ልጆች፣ በኤርም የተቀመጡ ሞአባውያን እንዳደረጉልኝ አምላካችን እግዚአብሔር ወደሚሰጠን ምድር ዮርዳኖስን እስክንሻገር ድረስ ብቻ በእግሬ ልለፍ። የሀሴቦን ንጉስ ሲሆን ግን ያሳልፈን ዘንድ አልፈቀደም። እንደ ዛሬው ሁሉ በእጅህ አሳልፎ ይሰጠው ዘንድ አምላክህ እግዚአብሔር መንፈሱን አደንድኖታልና ልቡንም አጽንቶታልና። እግዚአብሔርም ሲሆንንና ምድሩን በእጅህ አሳልፎ መስጠት እንሆ ጀመርኩ። ምድሩን ትገዛት ዘንድ መውረስ ጀምራለኝ። ሲሆንም ህዝቡም ሁሉ ሊጋጠሙን ወደ ያሀጽ መጡ። አምላካችን እግዚአብሔር እርሱን አሳልፎ ሰጠን። እርሱንም ልጆቹንም ሕዝቡንም ሁሉ መታን። በዚያን ጊዜም ከተሞቹን ሁሉ ወስደን የተቀመጡባቸውን ሰዎች ሁሉ፣ ሴቶችና ሕጻናትን አጠፋን፣ አንዳችም አላስቀረንም። ከብቶቻቸውንና ከተሞቻቸው ያገኘነውን ብዝበዛ ለራሳችን ወሰድን። እንጂ በአርኖን ቆላ አጠገብ ካለችው ከአሮኤር ከሸለቆም ውስጥ ካለችው ከተማ ጀመረን እስከ ገላአት ድረስ ማናችቱም ከተማ አልጠነከረችብንም። አምላካችን እግዚአብሔር ሁሉን አሳልፎ ሰጠን። ዳሩ ግን አምላካችን እግዚአብሔር ወደ ከለከለን ሁሉ ወደ አሞንም ልጆች ምድር በያቦቅም ወንዝ አጠገብ ወዳለው ስፍራ ሁሉ በተራራማው ሀገር ወዳሉት ከተሞች አልደረስንም። ምዕራፍ 3 ተመልሰን በባሳን መንገድ ወጣን። የባሳን ንጉሥ አግም ህዝቡ ሁሉ በኤድራይ ሊዋጉን ወጡ። እግዚአብሔርም እርሱንና ህዝቡን ሁሉ ምድሩንም በእጅህ አሳልፌ ይሰጥቻለሁና አትፍራው። በሐሴቦን ይኖር በነበረው በአሞራውያን ንጉሥ በሴሆን ላይ እንዳደረግ በእርሱም ታደርግበታለህ አለኝ። አምላካችን እግዚአብሔር ደግሞ የባሳንን ንጉሥ አግን ህዝቡንም ሁሉ በእጃችን አሳልፎ ሰጠን። እኛም መታ ነው። አንድ ሰው እንኳን አምልጦ አልቀረለትም። በዚያን ጊዜም ከተሞቹን ሁሉ ወሰድን። አንድም ያልወሰድ ነው የለም። በባሳን ያለው የአግን መንግሥት የአርጎብን አገር ሁሉ ስድሳ ከተሞችን ወሰድን። በቅጥር ካልተመሸጉት ከእጅግ ብዙ ከተሞች ሌላ እነዚህ ከተሞች ሁሉ ቁመቱ ረጅም በሆነ ቅጥር በመዝጊያና በመወርወሪያም የተመሸጉ ነበሩ። በሐሴቦን ንጉስ በሲሆን እንዳደረግን ፈጽመን አጠፋ ናቸው ከተሞቹን ሁሉ ከወንዶችና ከሴቶች ከህፃናቱም ጋር አጠፋ ናቸው ከብቶቹን ሁሉ የከተሞቹን ምርኮ ለእኛ በዘበዝን። በዚያም ዘመን ከአርኖን ሸለቆ ጀምሮ እስከ አርሞኒም ተራራ ድረስ ምድሪቱን በዮርዳኖስ ማዶ ከነበሩት ከሁለቱ ከአሞራውያን ነገስታት እጅ ወሰድን። ሲዶናውያንን አርሞንኤምን ሲሪዮን ብለው ይጠሩታል፣ አሞራውያን ሳኔር ብለው ይጠሩታል። በሜዳውም ያሉትን ከተሞች ሁሉ፣ ገለአድንም ሁሉ፣ በባሳን ያሉትን የአግን መንግስት ከተሞች እስከ ሰልካና እስከ ኤድራይ ድረስ ባሳንን ሁሉ ወሰድን። ከራፋይም ወገን የባሳን ንጉስ አግ ብቻውን ቀርቶ ነበረ። እነሆ አልጋው የብረት አልጋ ነበረ። እርሱ በአሞን ልጆች ሀገር፣ በረባት አለ። ርዝመቱ ዘጠኝ ክንድ ወርዱም አራት ክንድ በሰው ክንድ ልክ ነበረ። ይህችን ምድር በዚያን ዘመን ወረስን። በአርኖንም ሸለቆ አጠገብ ካለችው ከአሮ ኤር ጀምሮ የገላአድን ተራራማ አገር እኩሌታ ከተሞቹን ለሮቤልና ለጋድ ነገድ ሰጠኋቸው። ከገላአድም የቀረውን የአግን መንግስት ባሳንን ሁሉ የአርጎብንም ምድር ሁሉ ለመናሴ ነገድ እኩሌታ ሰጠው። ያቺም ባሳን ሁሉ የራፋይ አገር ተብላ ተቆጠረች። የመናሴ ልጅ ኢያኢር እስከ ጌሹራውያንና እስከ ማዕካታውያን ዳርቻ ድረስ የአርጎብን ምድር ሁሉ ወሰደ። ይህችንም የባሳንን ምድር እስከዛሬ ድረስ በስሙ የኢያእር መንደሮዎች ብሎ ጠራ። ለማኪርም ገላአድን ሰጠውት። ለሮቤል ነገድም ለጋድም ነገድ ከገላአድም ጀምሮ እስከ አርኖን ሸለቆ ድረስ የሸለቆን እኩሌታ ዳርቻውንም፣ እስከ አሞን ልጆች ዳርቻ እስከ ያቦቅ ወንዝ ድረስ፣ ከኪኔሬት እስከ አረባ ባህር፣ እርሱም የጨው ባህር ድረስ ከፈስጋ ተራራ በታች እስከ ምስራቅ ያለውን አረባ ዮርዳኖስንም ዳሩንም ሰጠኋቸው። በዚያን ዘመን እንዲህ ብዬ አዘዝኳችሁ። አምላካችሁ እግዚአብሔር ይችን ምድር ርስት አድርጎ ሰጥቷችኋል። መሳሪያችሁን ይዛችሁ እናንተ አርበኞች ሁሉ በወንድሞቻችሁ በእስራኤል ልጆች ፊት ትሻገራላችሁ። ነገር ግን እጅግ ከብቶች እንዳላችሁ አውቃለሁና፣ ሴቶቻችሁና ልጆቻችሁ ከብቶቻችሁም በሰጠኋችሁ ከተሞች ይቀመጣሉ። ይኸውም እግዚአብሔር እናንተን እንዳሳረፈ ወንድሞቻችሁን እስኪያሳርፍ ድረስ እነርሱ ደግሞ በዮርዳኖስ ማዶ አምላካችሁ እግዚአብሔር የሚሰጣቸውን ምድር እስኪወርሱ ድረስ ነው። ከዚያም በኋላ እናንተ ሁሉ ወደ ሰጠኋችሁ ርስት ትመለሳላችሁ። በዚያን ጊዜም ኢያሱን አምላካችሁ እግዚአብሔር በእነዚህ በሁለቱ ነገስታት ያደረገውን ሁሉ አይኖችህ አይተዋል፣ እንዲሁም በምታልፍባቸው መንግስታት ሁሉ ላይ እግዚአብሔር ያደርጋል። አምላካችሁ እግዚአብሔር እርሱ ስለ እናንተ ይዋጋልና አትፈራቸውም ብዬ አዘዝኩህ። በዚያን ዘመን እኔ ወደ እግዚአብሔር እንዲህ ብዬ ለመንኩ፣ ጌታ እግዚአብሔር ሆይ ታላቅነትህን የጸናችውንም እጅህን ለእኔ ለባሪያ ማሳየት ጀምረሃል። በሰማይና በምድር እንደ ስራህ እንደ ኃይልህ ይሰራ ዘንድ የሚችል አምላክ ማን ነው? እኔ ልሻገር በዮርዳኖስ ማዶ ያለችውን መልካሚቱን ምድር ያንንም መልካሙን ተራራማውን አገር ሊባኖስንም ልይ። እግዚአብሔር ግን በእናንተ ምክንያት ተቆጣኝ፣ አልሰማኝምም። እግዚአብሔር አለኝ ይበቃሃል፣ በዚህ ነገር ደግመህ አትናገረኝ። ይህን ዮርዳኖስን አትሻገርምና ወደ ፈስጋ ራስ ውጣ። አይንህንም ወደ ምዕራብ ወደ ሰሜንም ወደ ደቡብም ወደ ምስራቅም አንስተ በአይንህ ተመልከት እያሱ በዚህ ህዝብ ፊት ይሻገራልና አንተም የምታያትን ምድር ሁሉ ያወርሳቸዋልና እያሱን እዘዘው አደፋፍረው አጽናውም በቤተፌጎርም ፊት ለፊት በሸለቆ ውስጥ ተቀመጠን የዛሬ ንባባችን ሃምሳኛ ቀን ይሄ ነበረ ነገ በሃምሳ አንደኛ ቀን እንገናኛለን በየምሽቱ ሶስት ሰዓት ቲክቶክ እና ቴሌግራም ላይ ላይቭ የመጽሐፍ ቅዱስ ጥናት ስላለን ጆይን እንድታደርጉን ጋብዛለሁም ጸጋ ይብዛላችሁ